ከሁሉ አስቀድሜ ለውድ መምህራን፣ ትምህርት አመራር እና ትምህርት ባለሙያዎች በሙሉ እንኳን ለዛሬ ለዚህ በስርዓት ቀን እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። እንግዲህ ባለፉት ዘመናት በተለይም በአዲስ አበባ የሚኖሩ መምህራን የቤት ተጠቃሚ በማድረግ መርሃ ግብር ውስጥ ከተማ አስተዳደሩ ያልተቆጠበ ጥረት ሲያደርግ በተለያየ አግባብ ቤት መምህራኖችን ቤት ጥያቄ ለመመለስ የሚያደርገው ጥረት ከጊዜ ወደ ጊዜ ጊዜውና ወቅቱን የዋጀ የመምህራኑን የቤት ፍላጎት እና ቁጥር መሰረት ባደረገ መልኩ ጊዜና ወቅቱ በሚፈልገው ልክ ለመመለስ ጥረት ሲያደርግ መቆየቱ ይታወሳል። ከዚህ ጋር ተያይዞ ባለፉት ዓመታት በነበረው ጥያቄ መሰረት የቤት ልማት ማህበር ውስጥ በመደራጀት መምህራን ቅድሚያ ተሰጥቷቸው የቤት ባለቤት የሚሆኑበትን መርሃ ግብር በወጣው ደንብ መሰረት ከሁሉ በላይ ቅድሚያ ተሰጥቷቸው መምህራን እንዲደራጁ መፈቀዱ ይታወሳል። ይህም መሰረት በማድረግ ከ23 ሺህ በላይ መምህራን ከ350 በላይ የሚደርሱ ማህበራች ተደራጅተው ይሄንን ፋይናንስ የሚያደርግ የባንክ የብድር አቅርቦትን በተለያዩ ከተለያዩ ባንኮች ጋር ከተለያዩ አበዳሪ ተቋማት ጋር ስንነጋገር መቆየታችን ይታወሳል። እነሆ ዛሬ ይሄ ምላሽ አግኝቶ የኢትዮጵያ ንግድ ባንክ 25/75 በሚል መርሐ ግብር ለሁሉም ሰራተኞች፣ ለመንግስት ሰራተኞች ለማበደር ዛሬ ብስራት ሰምተናል፣ አይተናል፣ ተመልክተናል። እና ለዚህም እማኝ ሆነን የትምህርት መዋቅሩ አመራሮች የመምህራን ማህበር ስራ አስፈጻሚ ኮሚቴዎች በተገኙበት የዛሬ መርሃ ግብር ተደርጓል። ይሄ ለመምህራን ለትምህርት አመራሩና ትምህርት ባለሙያዎች እጅግ በጣም ችግር ፈቺ ያለባቸውን ጭንቀትና ችግር የሚፈታ ለቀጣይ ተስፋ እንዲኖራቸው የሚያደርግ ትልቅ መርሃ ግብር ነውና ከተማ አስተዳደሩን የቤቶች ልማት ቢሮን፣ እንዲሁም ደግሞ ብድሩን ያቀረበልንን የኢትዮጵያ ንግድ ባንክ በመምህራን እና በትምህርት አመራሮች እንዲሁም በትምህርት ባለሙያዎች ስም እንድታመሰግንልኝ ይጠይቃለሁ። በጣም እናመሰግናለን። እንግዲህ ሁሌ እንደምንለው ቤት ለመምህሩ መኖሪያ ቤት ብቻ አይደለም፣ መስሪያው ስራውን የሚያከናውንበት ተቋሙን ጭምር ስለሆነ የመምህርን የቤት ፍላጎትና ጥያቄ መፍታት የትውልድን ጥያቄ መፍታት ካለባቸው ኢኮኖሚያዊና ማህበራዊ ችግር የሚያላቅቅ ትልቅ መፍትሔ ነው እና መምህራን ባላቸው በአቅማቸው ልክ በተሰጣቸው እድል መሰረት ተጠቅመው ከ23 ሺ በላይ ተደራጅተዋል። አሁንም በተለያየ አግባብ ይሄ ነገር እውን አይሆንም ብለው ያልተደራጁ መምህራኖችም ሊኖሩ ስለሚችሉ በዚሁ አጋጣሚ ያልተደራጁ መምህራኖች ካሉ በአግባቡ እንዲደራጁ እና ቶሎ በዚህ በብድር ስርዓት ውስጥ ገብተው የቤት ባለቤት እንዲሆኑ ጥሬን ማስተላለፍ እወዳለሁ። በአጠቃላይ እንግዲህ በትምህርት ስርዓት ውስጥ ትልቅ መፍትሄ የሚሰጥ መምህራን መኖሪያቸውን እና መስሪያ ቦታቸውን የሚያገኙበት በቀጣይ ያለባቸውን የኑሮም የኢኮኖሚ ማህበራዊ ችግር የሚቀርፉበት ነገር ስለሆነ ይሄ እጅግ በጣም ትልቅ እድልና መደላድል እንደሆነ እናምናለን። ይህን በማስፈጸም ሂደት ውስጥ ከተማ አስተዳደሩ የል ከሊዝ ነፃ የሆነ ቦታ በማቅረብ ሂደት ውስጥ ቅድመ ዝግጅት ተጠናቋል። የተደራጁ መምህራኖች ከሌሎች ሰራተኞች ቅድሚያ ተሰጥቷቸው የዚህ ብድር ተጠቃሚ እንዲሆኑ የተደረገበትም ትልቅ እድል በመሆኑ ይህን እድል በመረዳት ይህንን ያገኘነውን እድል በመጠቀም ወደ ተግባር መግባት ከሁላችንም የሚጠበቅ ተግባር ነው ማለት ነው። ስለዚህ ከተማ አስተዳደሩ ሁሌም ለትምህርት ሁሌም ለመምህራን ቅድሚያ ሰጥቶ እንደሚሰራው ዛሬም ባየነው የብድር አቅርቦት ውስጥ ለመምህራኖቻችን ቅድሚያ ማግኘታችን እጅግ በጣም እድለኞች ያደርገናል። ይሄን እድል የመጠቀም ወደ ተግባር የመውሰድ ለፍጻሜ እንዲደርስ የማድረግ ቢሮ ያላሰለሰ ደከመኝ ሰለቸኝ ሳይል የሚሰራ መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ። በዚህ ሂደት ውስጥ ይህ ተግባር ዛሬ የብድር አቅርቦቱ እዚህ ደረጃ እንዲደርስ ሰለቸኝ ደከመኝ ሳይል የሰራው የአዲስ አበባ ከተማ አስተዳደር የመምህራን ማህበር ስራ አስፈጻሚ አባላቶችን ከልብ ላመሰግን እወዳለሁ። ከቢሮአችን ጋር በጋራ በመሆን የሚመለከታቸውን አካላት በማነጋገር ለብድር አቅርቦት ለቦታ ማመቻቸት በማህበር የመደራጀቱ ስርዓት ሕግና መመሪያን ጠብቆ እንዲሄድ፣ መምህራኖች እንዳይንገላቱ ያደረገበት ጥረት ከአንድ ሙያ ማህበር የሚጠበቅ ትልቅ ስራ ነው እና ፕሬዚዳንቱንም፣ የስራ አስፈጻሚ ኮሚቴ አባላትን በዚሁ አጋጣሚ ትልቅ ምስጋና አቀርባለው። ሙያ ማህበሩ በቀጣይ የመምህራኖችን ግንዛቤ በማሳደግ ይህን እድል እንዳያጡ ተጠቃሚ ሆኖ ያለባቸውን የኢኮኖሚና ማህበራዊ ችግር እንዲቀርፉ በማድረግ ሂደት ውስጥ አሁንም ያላሰለሰ ጥረት ማድረግ እንዲችል በዚሁ አጋጣሚ ማሳሰብ ወዳለው አደራም ጭምር ማስተላለፍ እፈልጋለሁ። በአጠቃላይ መምህራን፣ የትምህርት አመራርና ትምህርት ባለሙያዎች በድጋሚ እንኳን ደስ ያላቸው ለማለት ወዳለሁ።